እኔ ከሆነ የሚፈራ ሰው አይደለም። እኔ የሚፈራ ሰው አይደለም። ወርቅዬ ፎቶ ሀንጡ ዛሬማ ስዘቀ ስንሰድባለን፣ ስንሰድብ እናድራለን። አዳር ይቅርና ውሎ ለምን ውለሽ አድረሽ ውለሽ አድረሽ ለምን አርባ ስምንት ሰዓት ለምን አትዘቅዘቅ? እኔ ምን አገባኝ? እኔ ምን አገባኝ? እኔ ሰማለ እኔ ያልሰማም ናት የወርቅዬ ፎቶ ዘቀዘቀሽ አልዘቀልዘቀሽ፣ እኔ መስሜ ጥጥ ነው። አላወቃችሁ ምንን ቶርቶራ ሁላ ማለት ነው። እኔ ለእናንተ ማልስ አልሰጥም። ደግሞ እናንተ እንደናንተ አምጥሸ ሰው አልዘቀዝቅም፣ እሺ እንደናንተ አምጥቼ ሰው አልዘጋዘቀም፣ አልናገራቸውም። እንደፈልጋቸው አድርጉ። ይሄ ለእናንተ ምክር ነው። እኔ ለእናንተ ብራንድ ፎቶ ሊካለው የራሴ ማለት ነው። ብራንድ ፎቶ ሊካለው ችግር የለው። የሚፈራ ሴት ከሆነ ተሳስቶሻል። የኔና ትፈራለች ወርቅዬ ሳ ውይ፣ ሞኙን ፈልጊ። ለማንኛውም ሄርሜል፣ የኔ ውድ፣ እንኳን በሰላም መጣሽ፣ እንኳን በሰላም እንኳን በታስታ መጣሽ። አብሪሽ፣ ክትፎ ቀራ ቤት ክትፎ ቀራ ወይ ክትፎ በላለው ብለህ የሄድክ ዛሬ መኪና ከድንገር አጋጭካ አልተጋጨም። አትደሱት ብዙዎቻችሁ ለጥላት መኙ እሱን እሱ ጥላት አይደለም፣ እሱ ለእናንተም ጥላት አይደለም፣ ለእኛም ጥላት አይደለም። ምንም ጥላት ሰው አይደለም። ለማንኛውም ቪዲዮ ነው፣ እስከመጨረሻ አይቻለሁ። አብሪሽ ደግሞ ቆይ ነው የሚለው አማረኛ አልትችል ወምትለው በጉራጋኛ ታውራ እንደቆይ ልጆቹን በጉራጋኛ ማውራት አትችልም እንዴ? በጉራጋኛ ለምን ማታውሮ? ሶስተኛ ደረጃ ደግሞ የመኪና ድምጽና የወንዝ ድምጽ ላይ ታታቅም እንዴ? ኧረ አንተ ተው ተው ተው። በልክ አድርገው እኛ ለፍራንክ መስራቱ በልክ አድርገው። እኛ እኛኮ እንደ ሩታ በጎቹ አይደለንም። እኛኮ እሳት ነን። እኛ እሳት ላሺ እሳት ጎራሽ ነን። እኛ እኛኮ የሩታ በጎቹ አይደለንም። አይዞ

ተረጋጋይ ብዙ ማደ ለማይዙ ነፍታልኩ እሱማ በጣም ወይኔ ቦዲ ተጎድቷል። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ያው በመስቀል ድባብ ተመልሰን መተናል፣ ፏፈሽ ብለን ተመልሰን መተናል። ግን ደግሞ ትንሽ አብርሃም እያስቸገረኝ ነው ከአያቴ ቤት ወደ የሆነ ቦታ ተጠርተን ልንሄድ ነው እና ልንሄድ ነው ሳይሆን፣ ግማሽ መንገድ ጀምረን አቶ አብርሃም ደከመኝ ብሎ ቅርብ ነው ቅርብ ነው እያልኩት እየወሰድኩት ነበርና ደከመኝ ብሎ ውስጥ ገብቷል። መኪና ውስጥ ማለት ነው። አልወርድም ብሎኛል። ምን እንደሚሻለኝ አላውቅም። ቤተሰቦች እንግዲህ ትላንትና ደግሞ ፕራንክ አድ ማድረጌን አይታችኋል። አንዳንድ ሰዎች ደብሯችኋል፣ አንዳንድ ሰዎች ደግሞ ፈታ ያላችሁበት ታይም አለና ያሁን የምንም ማስቢ አይደለም። ሌላ ነገር እንዳታስቡ። እና የሆነ ቤት አለ፣ ከሀያት ቤት ወተናል፣ የሆነ ፕሮግራም ቤት ሄደናል። እና ውስጥ ነው አብርሃም ባይዘው ወይ መኪና ውስጥ ቁጭ ብሏል። ቅርብ ነው ቅርብ ነው እያልኩት፣ ያው ባጃጅ ራሱ ይወጣል ደልቆ። እሱ እየሄደልኝ አይደለም፣ አስቸገረኝ በጣም ከምላችሁ በላይ። ለምን እንደሆነ አላውቅም። በቃ ማለት ኦልሬዲ ቅርብ ነው ግን እያስቸገረኝ ነው በጣም ከምላችሁ በላይ እውነት እናንተን ለሰላም እስክል ድረስ ግራ ገብቶኛል እና መንዳት ይከብዳል ይሄን ያህል መንዳት ይከብዳል ማለት ነው እንደዛ ሳይሆን መንገዱ ፒስታ ነው በሉ በዛ ላይ ደግሞ ማለት ነው የምትወስደኝ ቁልቁለት ምናምን ከጽፎ ምናምን ነገር አለ። ፕሮግራም አልፈለግም፣ በቃ በቃ ጌታ ነው ምላቸው። እሱ ሀያቴ ቤት በደንብ መኪና ምናምን ይወጣል እና እንደዛ አስቦት ነው። አሁንም መኪና የሚወጣው ነገር ነው። ደከመኝ፣ ቆረጠኝ፣ ፈለጠኝ። ሀያቶች ቤትማ ይሻላል። ለጥ ይሄ እየጎዳው ነው ቦዲ እኔ ከፍላለው ምንም ነገ የሆነ ብያለሁ፣ ስፔሩን ማለት ነው። እሱ ደግሞ ምንም በቃ አሁን ራሱ ሰላም ምስክራችሁ እንዴት እንደጨነቀኝ መኪና ውስጥ እኔ ደግሞ ማለት ነው፣ አልሄድም፣ ሰው አልሄድም። ሁኔታም የራሱ ጉንፋን ይዞኛል። ቆይ እስኪ አንዴ ቆይ አንዴ፣ የማን ድምጽ ነው የወንድ የማን ድምጽ ነው የሴት እስክትሉ ድረስ ጉንፋን ይዞኛል፣ ግን ደግሞ ሰው ቤት ተጥሬ ያለ በሚል እንዴት እንደዚህ ለብሻለሁ። አቶ አብርሃም ደሞ ቁምጣ ለብሶ ምናምን ታውት እስቲ ቀለል ማለት ነው ላይፍን ቀለል አርገ ሰይ አረገን መኖር ያለብን። ለማሰላቹ እንዳከበርን ነው ነው። እኔ ደሞ ያበሻ ልብስ አላመጣውኝም። ባመጣ ኖሮ ጥሩ ነበረ፣ ግን ስለ አላመጣውኝ ምንም ማረገን ኩል ለምን አስቀደማ ፕሮግራሙን አልነገረችኝም? ዝም ብላ መጓዝ መጓዝ መጓዝ አይደለም። ወገቤን ሰረደ፣ ወገቤን እንትኔ ነው ሰረደ፣ ወገቤን ሰረደ። ይሄኛውን ሰርልኝ፣ እንትኑ መቀነቱን ሰርልኝ። በጌታ ዝም ብለህ እንደዚህ ቁጥር አርገክ ክሰራ መታሰር አለበት። ቀመሮ ሮጌት ምን ያደርግልሽ ነው? በስትክክል ሰርልኝ፣ እንዳይፈታ አድርገህ ጠበቃ አድርገክ አሊያስ፣ እንደዛ እስር አርገክ። አዎ እንደሱ

ማችነውን ይችላሉ ትላለች፣ ማይሆነውን ይሆናል ትላለች። ው ፀሐይ መጣ ትመቻለ። አንተ እንደሱ ትመቻለ፣ ማለቴ ይመቻል። እንደዚህ ስትቀመጠ እንዳ ቶር ድጓይ እንደዚህ ይበቃል፣ ነገር አይባልም። እኔ አስፈላጊ ከሆነ አንተ ብቻ እሺ በለኝ እንጂ ተሸክመ ይሄዳለሁ። እንዴት እንዳስቸገረኝ ሁናት። እሱ እኔ እኔ ሴት እሱ ወንድ ይመስለው ወገቤን እያደከመኝ እያደረ ነበረ።

እና እባካችሁን አንድ ነገር በሉት። ያው ካሜራ አዘጋጅቼ እንደዚህ እስክለው ድረስ መኪና ውስጥ አኩርፎ ቁጭ ብሎ ነበረ። አሁን በቃ በጣም በቃ ተላምጃ ያለው እና እያንዳንዱን ነገር ያልተፖሰተ ራሱ ዝም ብዬ ስናፕ ላይ ምናምን የቀረስኩት ነገር አለ

እሺ ሩቅ ነው ልበልክ እንደ ቅርብ ነው ጌታን። እኔ ፀሐዩ ከብዶኛል፣ ስለ ቀውዱ ነገር ከብዶኛል። ያበረ ክትፎ እዛ ግጥም ስታረግበት፣ ምናልባት ክትፎ ክትፎ ክትፎ ግን አስጠልቶኛል እውነት ለመናገር። እሺ፣ ለምን መጣሽ ታዲያ? ምን ልት መጣሽ? እኔ ምግብ ልበላ አይደለም ሰው ቤት የሄድኩት ያው፣ ነገ ቪዲዮን ስለሚያዩት ምግብ ልንበላ ሳይሆን ባል ልናከብር ነው በላቸው አንተ አልበላም። እኔ ምግብ ልበላ አይደለም። እኔ ዝም ብዬሽ ነው። እንሂድ የሚል ሀሳብ ማ ይኸው ካሜራ ሳቅ ሳቀርብ ነገ ቪዲዮ እንደሚፖስት ሲያቅ ነው አይደል? እንሂድ የሚል ሀሳብ ያመጣው እንጂ አልሄድም ብሎ አኩርፎ ቁጭ ብሎ መኪና ውስጥ በቃ ኝ ቅርብ ነው ወይ አይመለስም ወይም አይደል? እዚህ ጠራራ ጸሐይ ላይ ጉድ አረገኛት አቶ አብርሃም የምረነው ግን ደግሞ ማለት ነው። አሁንም ከራቀኝ አቆሟልኝ ግጭ ግጭ ግጭ አስር ና እሱ ጋር ምን ችግር አለ? ጋ ትንሽ ጠጋ ብለልኝ ብትነዳ፣ እሱ ጋር ቤተሰቦች ፍቅር ካለ በሰማይ መንገድ አለ ነው የሚባለው። ስለዚህ አሁን ትንሽ ጠጋ በልልኝ እና እዚህ ጋር ልቀመጥ። ና ምን ቀንስላለው? እኔ ሕፃን ሕፃንማ ያረጋታል። እንደዚያ አትበለኝ። እንደውም ቻው፣ እሺ፣ ናፍቀሃለሁ አይገርምም። እና ውድ ቤተሰቦቼ እንግዲህ ተስማምተዋል። አብረሽ ፕሮግራሙ ላይ አሪፍ ጊዜ እናሳልፋለን ብዬ አስባለሁ። እዛ ሄዶ ደከመኝ ምግብ ስጦ የሚል ነው የሚመስለኝ። አለምጣ በዛ በኩል ገርማ

ተረጋጋ ዋናኛ መትረፋችን ነው። በቃ ተረጋጋ፣ ተረጋጋ። በቃ ያዛት እንዳትወርቅ ነው። በቃ ሰው የለም ደግሞ ቦታው

ና በቃ ፌርሚኛ መኪና ተቀምጠን ጥልቁ ምንም እንሰራው ነገር የለም። እሺ፣ ታዲያ እዚህ ቁጭ ብለን ምን ያደርገው ነገር አለ? በቃ ሰውን ጠብቅ። በቃ ፈጣሪ ነው በቃ መንገዳችን።